አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አባይበኛ በጣም ሰላም ነን። አልሀምዱሊላህ እዚህ ያለው አየር እንግዲህ በጣም ውብ እና በጣም ደስ የሚል አየር ነው እና ከፍ ረመዳን እንዴት ይዟችኋል? ሰሞኑን ብሎጌን በጣም ወዳችሁልኝ እያያችሁት ነው። ሰብስክራይብ ሼር ማድረግ ግን አትርሱ ማለት ነው። ሰብስክራይብ ያደረጋችሁኝ አይደለም? ኮፒ ሊንክ ብዙ ተመልካቾች የሚገርም ገብቼ ሳይ ሰብስክራይብ አላረጋችሁ አርጓታየ አርጓት አርጓት ለምን ዛሬ ሁሉም ያረግሻል። በርግጠኝነት ተስፋ እየሰጠኝ ነው ባሪ እንዳታሳፈው አው ምን ያህል ደግሞ ቪዲዮ መቀረጽ መልቀቅ እንደምወድ እስማኤል ያውቃል። እሱ እንኳን ብዙም የቪዲዮ ሰው አይደለም። የሱ ለራሱ ያው ስልሳ ምናምን ሺ ላይ ሂዶ ቆሟል። ትቼዋለሁ ነው ብዙም ሰብስክራይብ ካላረጉ ነው። መቶ ሺ ያስገቡኛል አልኩኝ እምቢ አሉኝ። በቃ ተውኩት አለ። እኔ ግን ተስፋ አልቆርጥም ከእህቶቼ ጋር ወደፊት እያለውን እንሻላ። ይህም ደግሞ ከወንድሞቼ ጋር ወደ ኋላ ሴት ለሴት ወደፊት ተባባልምን እንደሚል እየሰማችሁ ነው አለ እኔም ከወንድሞቼ ጋር ወደ ኋላ ሴቶች እየመራን ነው ማለት ነው። እኔ ከእህቶቼ ጋር ወደፊት ስል እሱ ወንዶች ጋር ወደ ኋላ እያለ ነው። እና እንሻላ፣ አንተም ወደፊት ነው በቅርብ አይዞ። የመቶ ሺህ ኬክ ተስፋ አለን ተስፋ አለ የመቶ ሺህ ኬክ ትቆርጣለህ አይ ኬመ እና ህወላችሁ ድክምክም ብሎኛል እዚች ቁጭ ብዬ የማወራችሁ በነገራችን ላይ ሰሞኑ ብሎጌ ላይ አሰራር አሳይ ሙያ መልመል እንፈልጋለን እያላችሁ ነው ማሻአላህ የኢትዮጵያ ሙያ እንዳይጠፋችሁ ነው። ሩዝ መቀቀል ብቻ ነበረ ከአረብ ሀገር ይጂ የመጣሁት ና ቀይ ወጥ ምናም ብዙ ጊዜ ስለማንሰራ እንዳይጠፋችሁ በደንብ አሳያችኋለሁ ማለት ነው። እረ አሉ ስንት እጅ የሚያስቆረጥም የሚሰሩ አንተ። በቃ ውስሚ ዶሮ ይሰራላችኋል። የእስማኤል ሽሮ ተውኝ፣ ሌላውን አልቀመስኩም። ሽሮ በእንቁላል ይችላል ድሮ በእንቁላል ይችላል። ሌላውን እንኳን አላየ ነው እና እሱም እንግዲህ እንደዚህ እጁ ውስጥ ሰጥቷል። እኔ ግን ምግብ ቤት እጄ እንደምታውቁት ያሳብሳ ቂጣ ይንጋ ግሪ እስኪ ከዚህ ቀጥያ ያስገባላቸዋለሁ። ቀር ጨዋለሁኝ ብዙዎቻቸው አሳዩ ይብላቸዋል። ወደዚህ ወደ ሻይ ቤት መጣሁ። እዚህ ሻይ ቤት ደግሞ እዚህም እየጋገሩ ነው። እዚህ በምጣድ እኔም በምጣድ ነበር። ዛም ጋግረው ግን በቢዛ እቃ ማለት ነው። እዚህ ያሉት ሴቶች ደግሞ በምጣድ ነው እየጋገሩ ያሉት። የሁለቱን ማስገባላችሁ አለኝ። ያ ሳምሳም ቢዝነስ ሀሪፍ ነው። ስራ ትንሽና ብላችሁ አትናቁ። ለምን ሁለት ብር አትሆንም። ትልቅም ስራ እየሰራችሁ ትንሹንም እየሰራችሁ አንድ ላይ ማስቀር ነው በሚያዋጣው አይደለ ባሌ። እና እንደዛ ብለን ይወላችሁ እንግዲህ ታታ ይደርግ ይላል። ፀሐይ ላይ አላህ ርዝቃችንን ያስፋል። ቅድሚያ ግን ከሁሉም ጤና ነው። አላህ ጤና ይስጠን፣ ከሀሳብ ከጭንቅ ይገላግለን። ዱዓ አድርጉ ሀባይብ ዱዓ እንደራረግ። በዚህ ለማንኛውም እዚህ መጣን። ወደዚህ ደግሞ ብቅ ብዬ አላውቅም። ሰሞኑ አትተማመን ያጣን ነው ያ ትክክል ነገር። እንዴት ነው የሚጠናበት? ታውቃላችሁ፣ እንደምወድ እንደምወድ ያውቃሉ። አንተ ታውቃለህ አታውቅም? አቃላ አባለ ራስ እንዳለኝ ታውቃለህ። እንደው እችልኝ በየሄደችበት የምናምን ይዛምን ታስረው አረንባራ አባቴ ደህና ነገር እንኳን ቢያመጥ ብታመጣ ጥሩ ነው። አረ ሲ ውስጤ ነው ያለው የሆነ ሩቅ ሀገር እንሂዳ ምናምን ነው በጣም ነው። ሰው ቤት እንኳን ግቢ ውስጥ ገብቼ ማለት ነው አባ ምናምን ካለ፣ እንደዚህ ወላይ ፓፓያ ማበላቸዋለሁ። ሙዝም ደረሰ ሙዝም ደረሰ። የተተከለ ነገር ይፈጥናል፣ የተተከለ ነገር ይፈጥናል። ለማንኛውም የዛሬ እስኪ ብሎጌ ይሄንን ይመስላል። የቀን ብሎጌ ማለት ነው። የማታ ለምን አልቀርጽላቸውም? ከፍጥራ በኋላ ይሄ ባህል እንደ ቀርጬ ነው። ቁጭ ብሎ ነው የሚቀበው፣ ቁጭ ብሎ ነው ዱዐ የሚያደርገው። ቁጭ ብሎ ነው ቁራንም፣ ወይን ስራ ነው የሚሰራው። እስኪ ንገሩኝ፣ እስኪ ገምቱ፣ ኮመንት ነው ሀ ምርጫ ለስታቸው፣ ሀ ቁጭ ብሎ ይቀማል፣ ለ ስራ ይገባል፣ ሀመሩ ሲል አይደለም ሀመሩዋ፣ ቁርአን ይቀራል፣ መ መልስ የለም። ምረጡ ምረጡና ያለው እሺ። አይ እንግዲህ ዛሬ ወደዚህ በቃ ብለናል ማለት ነው። አልሐምዱሊላህ ረብል ዓለሚን ረመዳናችን አስራ አምስት ቀን አነሳን። እንግዲህ በጣም ነው የሚሮጠው፣ አያችሁ ጥሩ ነገር አይበረክትም ይባላል፣ እና አላህ ደግሞ ይን የምንጠቀምበት አላህ ያድርገን። ሀባይም በተረፈው ያው ዛሬ ወደ ኬላ መጥቻለውኝ ማለት ነው። ወደ ቀሎ መውጫ፣ ወደ አዲስ አበባ መውጫ ኬላ ላይ ካፌ ያለችን እና በጣም አየሯ ምናምን በጣም ነው የምወደው። እዚህ የተካከልኳቸውን ቆየው ካየው ረመዳን ከገባ እንዴ ብቻ ነው የመጣሁት እና የሆነ ቅይር አሉብኝ በነገራችን ላይ በጣም ነው የምወደው። እንዲመተካከል አትክልት ምናምን ነገራቶች በጣም በጣም ነው ደስ የሚሉኝ። በቃ ዘና ከሚያደርጉኝ ነገር ሲጨንቀኝ ምንም በቃ እዚህ ቦታ ስቀመጥ ደስ ይለኛልና በጣም የምወደው ቦታ ነው የመጣሁት ማለት ነው አባይ ከዚህ ጋር ስገባ አርፍርፍ ብለው ተኝተዋል። መገን ይሄ ጾም ትላላችሁ። እና ውዶቼ ናፍቆኝ ስለነበረ አየት አየት ሳረግ ለእናንተም በዛው ሾፍ ሾፍ እንድታደርጉ ታደረግኩኝ ማለት ነው። እና ቀደም የጠየኩትን ጥያቄ ደግሞ መልሱን ጎመንት ላይ ያስቀምጡልኝ፣ ሃ ሀመሩ ሃ እያላችሁ ማለት ነው። እስኪ የገመተ ሰው ይሸለማል ማለት ነው። ከዛ ማሌሻ ባይም ጎሮሮን ያዘኝ እና ከዛ ደግሞ ያገኘው ሰው ይሸለማል ማለት ነው። ከዛ የማታ ብሎግ ይሰራላቸዋለን ከመቅሪብ በኋላም እንደሚመስል ምሽታችን እና እዚህ ጋር ደግሞ እዚህም ሻይ ቤት እንግዲህ በየቦታ ሳሙሳ ይሰራል። በነገራችን ላይ እዚች ኬላ ላይም በጣም የሚያሳሙሳ ገበያ ያለው ረመዳን ላይ ይሄ የተኛው ሰው በሙሉ ይዞ ነው የሚሄደው ወደ ቤቱ፣ የሚሄደውም እዚህ የሚያፈጥረውም ማለት ነው። እና ምጣድ ላይ ደግሞ ስትሰሩት እንደዚህ ቀጠና አድርጋችሁ ሊጡ በጣም ሳይቀጥም ማለት ነው ከዛ እንደዚህ በቃ እጃችሁን እስከሚያቃጥላችሁ እንዲህ ስታዩ ምጣዱ ነው የሚታየውና ይጋገራል። ቆንጆ ነው ማለት ነው። ዳርና ዳር ቆርጣችሁ ይሄ አሁን ለብዙ አሳሙሳ ነው የሚሆነው። ለሁለት ይቆረጥና ከዛ ለአንድ አሳሙሳ የሚሆን ይወጣል ማለት ነው። እንደዛ እያደረጉ በምስር ነው የሚሰሩት እና ወደ ምግብ ቤት የተመለስኩላችሁ። ሂጄ ዱቄት ገዛሁኝ። አስር ኪሎ ዱቄት ስንት ገዛሁ እስኪ ገምቱ። እስኪ የእውነት የኢትዮጵያ ኑሮ የምታውቁ አስር ኪሎ ዱቄት ስንት ነው? መቼም ኦንላይን ላይ አሁን ላይ ያ ሁሉ ነገር ስለወጣ ገበያውን ታቁታላችሁ ብዬ ነው። ከዛ አውቃችሁ ከመጣችሁ ምንም አትደነግጡ። ግሳት አታቁ ከመጣችሁ ማለት ነው። ሀያ ሊትር ዘይት ስንት ነው? ዛሬ ገዝቻለሁ ሀያ ሊትር ጀሪካኑ ማለት ነው። እና አስር ኪሎ ዱቄት እስኪ ስንት የገባ ይመስላችኋል? ስንትስ ገዝታችኋል? ለቤተሰብ ገዝታችሁ ከሆነ ማለት ነው። እና ውዶቼ እኔ ደግሞ በቪዛ መጋገር ያልጋግር ነው ማለት ነው። የቢዛዋ መጋገሪያ አመጋገሪያ አጠራ አጠር ያለኝ ናት። እዚህ በብዛት የስጋ ሳሙሳ ነው የምንሰራው። ምግብ ቤቱም የስጋ ስለሆነ የስጋ እንሰራለን። ይህ ምስርም ደግሞ ጎን ለጎን እንሰራለን ማለት ነው። ሀባይ እና ወደ ሻይ ቤት ከመሄድ በፊት ነው ይሄን የቀረጽኩላችሁ ከኋላ አስገባሁት ማለት ነው። እንደዚህ ቡክት ታደርጉትና እሽት ካረጋችሁት በኋላ መት መት አድርጋችሁ እዚህ ጋር የቪዛ መጋገሪያ የለ። ኮስኳት በጣም ወዳት። ጊፍት ለሰርጌ ስጦታ ነው። በነገራችን ላይ ያጎቴ ልጅ ያመጣችልኝ፣ እና በጣም የጠቀመኝ እቃ ይሄና ፓትራ ነው። ፓትራ የዳቦ መጋገሪያው እና እች ዋጋዋ በጣም ቀላል ናት። አሁን ላይ አላቅም። በፊት ላይ የሆነ ለንና ጠይቄ ሶስት ሺ ምናምን ብር ያሉት ሶስት ሺ አምስት መቶ ምናምን እንደዛ አካባቢ ነው ያሉት። እና በጣም በስሱ አሁን የመጣዱ እሰሱኝ ይላል ምናምን፣ እንደገና ጭሱ ምኑ በቃ ብስቁልቁል እያላችሁ ነው የምትጋግሩት እና መስማት የለበትም። ይሄ ግን ለኮስኩት ቶሎ ቶሎ ነው የምጋግርበት። ቶሎ ቶሎ ነው የምጋግርበት ማለት ነው ፍጥነቱ ፍጥነት እናይመስላችሁ፣ ቢያንስ አስር ደቂቃ ውስጥ የመቶ ሳምቡሳ እንደዚህ ተጋግራላችሁ። አያችሁ፣ የመዳመጫው ግን ቢሆን ዘይት ይፈልጋችኋል። ይህ አሁን ጨዋረኩበት ጨዋረኩበት ከዛ በኋላ በውሃ ብትበጠነው ዱቄቱ ማለት ነው። መታ መታ አድርጌ በደንብ ከበጠበጥኩት በኋላ እንደዚህ እያረኩ አወጣለሁ። የቢዛው አንደኛ ነገር ደግሞ የጠቀመኝ እኩል ና ሁሉም አሁሉም ስትቆርጡ ምንም አይነት ትርፋ ትርፍ አይኖርም ማለት ነው። እኩል ነው የምትቆርጡት። ከዛ እንደዚህ ለክሽ ቶሎ ላጥ ላጥ አደረኩኝ ማለት ነው። ለፍጥነቱም በጣም ቆንጆ ነው። የመዳመጡ አሁን ስድስቱን በአንድ ምናምን ትዳምጣላችሁ። ጥፍጥናው ግን ከሽ ከሺ ማለት ምናምን ያንኛው የሚበልጥ ይመስለኛል ያለ ቤት ውስጥ በፊት ተሰራበት ነበረ። አሁን እንግዲህ ወደ ቢዝነሱ ከገባ በኋላ በዚህ ሆኗል እላችኋለሁ። ኑሮ እንደዚህ በጣም ብዙ ቂጣ ጋገርኩላቸው። ወንዶች ናቸው የሚጠቀልሉት። እንግዲህ እነሱ ደግሞ እየጠቀለሉ ነው። እንደዚህ መጀመሪያ ጥቅልል ጥቅልል ያደርጉና ከዛ በኋላ ዱቄት በጥብጠው በዱቄት ያጣብቁታል ማለት ነው ሲጠበስ እንዳይፈታ እና ይህንን ይመስላል። ፈጣን የአሳንቡሳ ቂጣ ያልሽውን አሳይላ ላችሁ የአሳንቡሳ በራችሁ ላይ እንደዚህ ረመዳን ሲመጣ ቢዝነሱን መስራት ትችላላችሁ ማለት ነው። ያዋጣል ደግሞ ኪሳራ የለውም። የአሳንቡሳ ቆንጆ ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ውዶቼ። የዛሬ ይህን ነው ይመስለው። ኢንሻላህ ቀጣይ ደግሞ ሀሪፍ ላይ ብዙ ልጥ ሌላ አሰራር መፈልጋለን። ጠይቁ።